ዋናው ኔጋ ሁሉ ሰላም፣ ፈጣሪ የተመሰገነ ይሁን። እንሆ እንግዲህ ዛሬም ደግሞ ሌላ ቪዲዮ እየከች ብያለሁ ማለት ነው። እንግዲህ እንደተለመደው በጥሞና በትግስት እንግዲህ እንድታዳምጡኝ በታላቅ አክብሮት ነው የምጠይቀው። እንግዲህ ዛሬ እንግዲህ የማካፈላቸው እንግዲህ ከባለፈው የቀጠለውን የቀጠለው እንግዲህ ኢንተርናሽናል ስፔስ ስቴሽንን እንግዲህ በሚመለከት እንግዲህ ሌላኛውን አራተኛውን ቪዲዮ ነው ማለት ነው እንግዲህ ባለፉት ሶስት ቪዲዮዎች እንግዲህ ኢንተርናሽናል ስፔስ ስቴሽን በሚመለከት የተለያዩ መረጃዎችን አካፍያቸው እንደነበረ ይታወሳል ማለት ነው። ዛሬ ደግሞ እንግዲህ በመጨረሻው በዚህ አራተኛ በሆነ በዚህ ቪዲዮ ደግሞ በኢንተርናሽናል ስለ ኢንተርናሽናል ስፔስ ስቴሽን የውስጥ መዋቅር ወይ ደግሞ የውስጡ ክፍሎችን በሚመለከት ነው እንግዲህ መረጃዎችን የማከፍላቸው እንግዲህ በቀጥታ ወደ ኢንተርናሽናል ስፔስ ስቴሽን ጉዞ እናደርግና ውስጡ ገብተን እያንዳንዱን የኢንተርናሽናል ስፔስ ስቴሽን የውስጡን መዋቅሩን ውስጡ ያሉትን እጅግ ዘመናዊ የሆኑ ኤሌክትሮኒክስ መሳሪያዎችን ከአስትሮናውቶቹ ጋር ወይ ደግሞ እዛ ሆነው ምርምር የሚያደርጉትን የጠፈር ተመራማሪዎችንም ጭምር በዚህኛው ቪዲዮ የምናይነው የሚሆነው ማለት ነው። አሁን ጉዞ ወደ ኢንተርናሽናል ስፔስ ስቴሽን እናደርጋለን ማለት ነው። ተከተሉኝ። አሁን በኢንተርናሽናል ስፔስ ስቴሽን የውስጡ ገጽ የውስጡ መዋቅር ውስጥ ገብተናል ማለት ነው። እንግዲህ ይህ ፊትለፊት የምትመለከቱት ኢንተርናሽናል ስፔስ ስቴሽን መስኮቱ ነው ማለት ነው። በዚህ መስኮት እንግዲህ ይህ ኢንተርናሽናል ስፔስ ስቴሽን ከአራት መቶ ስምንት ኪሎ ሜትር ከፍታ ላይ ሆኖ ምድራችንን ቁልቁል ስናያት ይሄን የሚመስል ገጽ ይታያል ማለት ነው። እንግዲህ ቁልቁል በነዚህ እዚህ መሀል ላይ ባለው ክብ መስኮት እንዲሁም ደግሞ በሌሎቹ መስኮቶች ደግሞ እንግዲህ ቁልቁል ምድራችንን ከኢንተርናሽናል ስፔስ ስቴሽን ውስጥ ሆናችሁ ምድራችን ቁልቁል ስትታይ እንዲህ ነው የምትታየው። እንግዲህ ምድራችን እዚህ ጋ እንግዲህ ቁልቁል እንደምትታየው የምድራችን ከባቢ አየርን ጨምሮ ደመናዎች እንዲሁም ደግሞ የውሃው የውሃ አካላት በግልጽ ከላይ ከ408 ኪሎ ሜትር ከፍታ ላይ ሆኖ በዚህ መልክ ይታያል ማለት ነው። ይሄ እንግዲህ መስኮቱ ነው ማለት ነው። እንግዲህ ከመስኮቱ ውጪ ተሆኖ ደግሞ እዚህ ጋር ደግሞ የኢንተርናሽናል ስፔስ ስቴሽንን የሶላር ፓናሉን አንዷን ሲንግሏን ከውጭ ይታያል ማለት። አሁን ወደ ውስጡ መዋቅሮችን እየገባን እናያለን ማለት ነው። ከዚህ እንጀምራለን እንግዲህ። የኢንተርናሽናል ስፔስ ስቴሽን እንደነገርኳቸው እጅግ ዘመናዊ በሆኑ የኤሌክትሮኒክስ መሳሪያዎች የተዋቀረ ነው። እዚጋ ላፕቶፕ ታያላቸው፣ እዚጋ ሌሎች ሌሎችን የኤሌክትሮኒክስ መሳሪያዎች እንግዲህ እጅግ በተደራጀ ሁኔታ እንግዲህ ትመለከታላችሁ ማለት ነው። ሁሉንም ያለን ሰዓት አጭር ከመሆኑ አንጻር አለፍ አለፍ እያልን እናያለን ማለት ነው። እንግዲህ ውስጡ በጣም ሰፊ ነው። ውስጡ በጣም ሰፊ ከመሆኑ የተነሳ ሁሉንም ማየት አንችልም። እንዲሁ ብቻ እንትኑ ወዲ በአመራ ልክ የሄድን አንዳንድ ነገሮችን ለማየት እንሞክራለን። እዚህ ጋም እንግዲህ እንደምታዩት እያንዳንዱ ሙሉ ውስጡ ውስጡ ሙሉውን እጅግ ዘመናዊ በሆኑ አድቫንስድ በሆኑ ኤሌክትሮኒክስ መሳሪያዎች የተዋቀረ ነው ማለት ነው። አሁን ወደ ውስጥ እየገባን ነው። ውስጡ በጣም ረዥም ነው፣ በጣም ሰፊ ነው። አሁን ወደ ውስጥ በዚህ መልኩ እየገባን ነው ማለት ነው። የሚገርመው ነገር ወደ ውስጥ ስንገባ ሁለት አስትሮናውቶችን ወይ ደግሞ ሁለት የጠፈር ተመራማሪዎችን እዚጋ ይታዩናል ማለት ነው። እዚጋ አንዱ ይኸውና፣ አንዱ ይኸውና፣ ሁለት የጠፈር ተመራማሪዎች እዚጋ ይታዩናል ማለት ነው። እዚጋ ሆነው እንግዲህ የጠፈር የምርምር ስራቸውን ወይ ደግሞ የሪሰርች ስራቸውን እያከናወነ ነው ይገኛሉ ማለት ነው። አሁንም ወደ ውስጥ ስንገባ ደግሞ ሌሎች ሁለት አስትሮናውቶችን አግኝተናል ማለት ነው። እዚጋ ቦርሳዎች ይታያሉ። ብቻ በጣም እጅግ ዘመናዊ በሆኑ ኤሌክትሮኒክስ መሳሪያዎች የተዋቀረ ነው ማለት ነው። እንደዚህ እየሄድን እያየን ነው ማለት ነው። እንደምታዩት በሁሉም አቅጣጫ እንዲያዟዟራችሁ በሁሉም አቅጣጫ ክፍሉን በሚገባ ማየት የምትችሉ ነው ማለት ነው። አሁን ደግሞ ሌላኛ ክፍል አንድ ክፍል ታገኘ ወደ ሱ እንሄዳለን ካልሆነም ወደ መጣንበት እንሂድና እየሄድን ማየታችንን እንቀጥላለን ማለት ነው። በዚህጋም እንደምታዩት በሁሉም አቅጣጫ እየሄዳችሁ ማየት ትችላላችሁ። እንግዲህ ኢንተርናሽናል ስፔስ ስቴሽን የሚባለው ግዙፉ ሳተላይት ከሌሎቹ ሳተላይቶች ከሌሎቹ ሰው ሰራሽ ሳተላይቶች በሶስት ዋና ዋና ሁኔታዎች የሚለየው፣ አንደኛ በግዝፈቱ እጅግ ግዙፍ የሆነ ከሌሎቹ ሳተላይቶች በሙሉ በግዝፈት አንፃር በጣም እጅግ ግዙፍ የሆነው በግዝፈቱ። ሁለተኛ ደግሞ በውስጡ በያዛቸው ተመራማሪዎች፣ ምክንያቱም ሌሎች የተፈጥሮ ሳተላይቶች ምንም አይነት ተመራማሪዎችን በውስጣቸው ወይ ደግሞ ሰዎችን በውስጣቸው አልያዙም አይዙም። ሌላው ደግሞ የተገጣጠመው ወይ ደግሞ አሴምብልድ የተደረገው እዛው ህዋ ውስጥ 488 ኪሎ ሜትር ከፍታ ላይ ወይ ደግሞ ዝቅተኛው የመሬት ምውዋር ወይ ደግሞ ዘሎርስ ኦርቢት በሚባለው ኦርቢት ላይ የተገጣጠመ መሆኑ ከሌሎቹ ሰው ሰራሽ ሳተላይቶች እንግዲህ ይሄንን ለየት ያደርጋል። ዝጋ የሆነ ሰው ፎቶ መጥቶልናል። እዚጋ እንደምታዩት የሆነ ሰው ፎቶ መጥቶልናል እንግዲህ ምን እንደሆነ ዌልካም ቱ ይላል። ዌልካም ቱ ይላል እንግዲህ በቅርብ የተቀላቀዩ እንግዲህ ሲቀላቀላቸው የእንኳን ደህና መጣ መልእክት ሊሆን ይችላል። እዚህ ጋር ካሜራዎችን እዚህ ጋር በጣም እቺ የሆኑ ካሜራዎችን እዚህ ጋር ታያላችሁ። ኦ ዋው ዋው ዋው ሌሎች ፎቶዎች ገቡልን። ሌሎች ፎቶዎች ገቡ። እዚህ ጋር እንደምታዩቸው እነዚህ በዚህ ኢንተርናሽናል ስፔስ ስቴሽን በጠፈር ምርምር ላይ የሚተሳታፊ የሆኑ የነሱ ፎቶዎች ነው። በእርግጠኝነት እንደዛ ነው የሚሆነው ብዬ ነው የምገምተው። እንግዲህ በጣም ብዙ ነው፣ ሁሉንም እንግዲህ ማየት አንችልም። ያለኝን የቀረኝን ደቂቃ አይና እመለሳለሁ። ኦኬ እንግዲህ እንደምታዩት የኢንተርናሽናል ስፔስ ስቴሽን ውስጣዊ መዋቅሩ እጅግ ዘመናዊ በሆኑ አድቫንስድ ኤሌክትሮኒክስ መሳሪያዎች እንግዲህ የተዋቀረ ነው ማለት ነው። በጣም ነው የሚያምረው። እኔ በጣም ነው የተደመምኩበት። እንግዲህ የሰው ልጅ የስፔስ ዘርፉ ይህን ያህል በጣም ረቋል ማለት ነው። እንግዲህ ሰዎች ህዋ ላይ ወይ ደግሞ ጠፈር ላይ የሚገጣጠም እንዲህ ዘመናዊ የሆኑ እንደዚህ አይነት ትልልቅ ስቴሽኖችን መገንባት የተቻለበት በጣም የረቀቀ ዘመን ላይ ዝጋም ሌላ ላፕቶፕ አገኘን። ቅድም ካየነው ላፕቶፕ በተጨማሪ ዝጋም የተለያዩ ስክሪኖች እናያለን ያለን። እዚጋ ደግሞ የተለያዩ ወረቀቶች እናያለን። እንግዲህ እዚጋ በእንትን የተያዙ ወረቀቶች እናያለን ያለን በጣም በጣም አድቫንስድ ኤሌክትሮኒክስ ጋር ፋይሎች ጋር ፋይሎች እናያለን። ይሄ ሁሉ እንግዲህ በኢንተርናሽናል ስፔስ ስቴሽን ውስጥ የሚገኝ እጅግ ዘመናዊ የረቀቁ የስፔስ የኢንተርናሽናል ስፔስ ድሮች የውስጣዊ መዋቅሩ ይሄን ይመስላል ማለት ነው። እንግዲህ ሌላ ጊዜ ደግሞ እንግዲህ በሌላ ቪዲዮ እንግዲህ እስከምንገናኝ፣ እንግዲህ ባላችሁበት ቦታ ሰላም ሁኑልኝ። እንግዲህ የጀመርነው ደግሞ ከዚህ በኋላ ደግሞ የምናደርገው የጀመርነውን ኤክሴልን በሚመለከትን በሚመለከት እንግዲህ ደግሞ አንዳንድ መረጃዎችን እያካፈልኳቸው እገኛለሁ። እንግዲህ በቀጣይ ደግሞ እንዲሁ ለማመልከት ያህል እንግዲህ በሆም ሜኑ ስር የሚገኘውን የስታይል ግሩፕ እንዲሁም በስ የሚገኙ ሶስት ኮማንዶችን ደግሞ በዛ ላይ ደግሞ መረጃዎችን አካፍላቸዋለሁ። በጥቦና በትዕግስት ላዳመጣችሁ በጣም በጣም አርግቻ አመሰግናለሁ። ባላችሁበት ቦታ የፈጣሪ አብሮነት ጥበቃና ገዛ ከናተጋሪ ላለው ወዳችኋለሁ። ባይ ባይ።